ክብር ምስጋና ይድረስልን። እኔ ብዙ የምናገረው ነገር የለኝም። እግዚአብሔር አምላክ ሲያስተምር ተማሃሮ ምን ይላል ብሎ አስተምሯል፣ በማቴዎስ ወንጌል ይሄ ያለኝ ልምድ ሁልጊዜ የምናገረው የራሴ የሆኑ ጥቅሶች አለኝ። እኔ የምመራባቸው ከምመራባቸው ጥቅሶች አንዱ ተማሃሩ ምን፣ ከእኔ ተማሩ። ሁሉንም ነገር ከእኔ ከእግዚአብሔር ነው የምንማር ማንኛውም መንፈሳዊ ነገር መምህራችን አብነታችን እግዚአብሔር ነው። ከሱ ውጭ የምንሰራው ስራ የለም። በቤተ ክርስቲያኒቱ ሜመናንም ሆነ ካህናት፣ ዲያቆናትም ሆነ ቀሳውስት፣ ሊቃውንትም ሆነ ጳጳሳት የሚያከናውኗቸው ስራ እግዚአብሔር የሰራቸው ናቸው። ከሱ ውጭ አንዳች ሜመን ሊመጸውት ሊሰጥ እግዚአብሔርን አብነት አድርጎ ነው። ወንጌሎችን ስናነብ እግዚአብሔር እንደሚመን ሆኖ ቤተ ክርስቲያኒቱን አገልግሏል። እንደ ካህን ሆኖ ቤተ ክርስቲያኒቱን አገልግሏል። እንደ ዲያቆን ሆኖ፣ እንደ ጳጳስ ሆኖ፣ እንደ መሪ ሆኖ፣ እንደ አስተዳዳሪ ሆኖ ቤተ ክርስቲያኒቱን አገልግሏል። ስለዚህ እናንተ ክቡራን ምእመናን ቤተ እግዚአብሔርን ስታገለግሉ ከእግዚአብሔር ነው የተማራችሁት፣ ከእግዚአብሔር ነው ያገኛችሁት፣ ከቅዱስ ወንጌል ነው የተማራችሁት። ስለዚህ ተማሃሮ ምን ከኔ ተማሩ ይላል። በሌላ አንቀጽ ደግሞ ኮን ጠይበለ እዱከ ንዛሃሎ ከምስሌው ውስተ ፍኖት ይላል። በሌላ አንቀጽ ደግሞ ድላዋን ይክሙሃሉ በኩሉ ጊዜ ከመታውሱ ወሙ ብሎ ራሱ ተናግሯል። ስለዚህ በዛሬው ዕለት በዚህ ሰዓት በዚህ አውደ ምረት የእግዚአብሔር ቃል እንዲህ እንድንማር እንድናስተምር ነው ያመቻቻችሁት። ይህንን ላነሳሳ እግዚአብሔር ለእግዚአብሔር መጀመሪያ ክብር ምስጋና ይድረሰው። ይህንን ሀሳብ ደግሞ ሀሳቡ የቤተ ክርስቲያን መሰረት መሆኑን ተረድታችሁ እናምናችሁ ወይም ተቀብላችሁ በዚህ የተሳተፋችሁ ሁላችሁም ከአስተዳዳሪያችን ጀምሮ እግዚአብሔር ጸጋውን ክብሩን ያደላችሁ። እንግዲህ መማር ማለት ትልቅ ሀብት ነው። እግዚአብሔር ለሰው ልጆች ከሰጣቸው ሀብት ሀብቶች መካከል አንዱና ትልቁ ጸጋ መማር ነው፣ ሲቀጥል ማስተማር ነው እና በዛሬው ዕለት በዚህ የተከበሩ መምህራችን። ወንድማችን መምህር ባህረ እንትነ ብርሃን፣ ይሄ ቀላል ነገር አይደለም። ለእርስዎ በጣም ትልቅ በረከት ነው። አባቶች ተመኝተው ያላገኙት ነቅዱስ ጤርሎስ፣ ነቅዱስ እስጢፋኖስ፣ ቅዱስ ራሱ ባለቤቱ የኖረበት ሕይወት ነው እና ከምንም በላይ ከማስተማር ይበልጥ ከመምህር በላይ በዚህ በሳይንሱም እናንተ የሳይንሱ አባቶቻችን ምናልባት በዘመናዊ ተማራችሁ። በሳይንሱም በዓለም ማን ነው ትልቁ ሰው ሲባል መምህር ነው። ከመምህሮች ትልቅ ሰው የለም። ዶክተር፣ ፕሮፌሰር፣ ሚኒስተር ምናምን ብንም የእሱ ልጆች ናቸው እነዚህ። ስለዚህ መምህር በቤተ ክርስቲያናችን በአለማችንም ትልቅ ቦታ ያለው ነው። እናንተ ደግሞ ዛሬ እዚህ ቦታ ለመማር የተዘጋጃችሁ ወንድሞቻችን፣ መማር ማለት ምንድን ነው? መማር በቃል መሸምደድ፣ ከመጽሐፉ ላይ ያለ መማር በቃል ማጥናት፣ መጽሐፉም ይዞታል፣ ግን አይናገረው፣ ግን አይመሰክረው፣ ግን አያስተምረው መጽሐፉ? እናገላብጠው። ያው መጽሐፍ ነው። መማር ማለት መጀመሪያ ለውጥ ማምጣት። ይሄ በዘመናዊ ትምህርትም ሳይንስም ያጠናው ነው። መማር የባህሪ ለውጥ ማምጣት ነው። ያነጋግር ለውጥ፣ ያመለካከት ለውጥ፣ ያሰራር ለውጥ፣ ያዶዶር ለውጥ፣ ያለባበስ ለውጥ፣ ያካሄድ ለውጥ። ከዛሬ በኋላ እናንተ በዚህ መስመር ነው የምትገቡ። ለውጥ የማታመጡ ከሆነ ባነጋግራችሁ፣ ባለባበሳችሁ፣ ባመለካከታችሁ፣ በሃይማኖታችሁ እንዳልተማራችሁ ወይም የእውቀት ተሸካሚ እንጂ ተማሪዎች ትባሉ አትችሉም ማለት ነው። ስለዚህ የእውቀታችሁ መለቻ የሚሆነው ለውጥ ነው። አሁን ሊቅ ለመባል አይደለም እዚህ ምትገቡ። አንድ ሰው ሲማር አሁን የሚገርመኝ ሊቅ ለመባል አይደለም። ቤተ ክርስቲያኒቱ የምናስተምረው ብሎያትን ሐዲሳትን ሊቃውንትን፣ መነኮሳትን ስናገላበት ሊቅ ገሌ የሚባል አንድ ላይ አናገኝ። ቅዱስ ነው የሚባሉት፤ ቅዱስ ቄርሎስ፣ ቅዱስ ዮሐንስ አፈር፣ ቅዱስ ጴጥሮስ። ጴጥሮስ ወንጌልን ተማረ ፋላሲ ሲጨርስ ትምህርት ምን የሚል ስብ ነው የተሰጠው? ሊቁ ጴጥሮስ አይደለም፣ ቅዱስ ጴጥሮስ ነው። ስለዚህ ያዚህ የገባችሁ ዛሬ ለትምህርት የተዘጋጃችሁ ወንድሞቻችን ቅዱስ ብላ ቤተክርስቲያኒቱ እንድታወጣችሁ ነው እንጂ ሊቅ እንድትሆኑ አይደለም። ቅዱስ የሚያሰኝ ደግሞ በተማሩት ትምህርት ስራ መስራት፣ በተማሩት ትምህርት ጸንቶ መኖር፣ በተማሩት ትምህርት ቤተክርስቲያኒቱን መጠበቅ ነው። ስለዚህ ለመቀደስ ሁኑ ቅዱሳን እስማአነሄ እኔ መምህራችሁ ፈጣሪያችሁ አምላካችሁ ረዳታችሁ እግዚአብሔር ቅዱስ እንደሆን ሁኝ፣ እናንተም ልጆች ቅዱሳን ሁኑ እንጂ ሊቅ ለመባል አይደለም። ሊቅማ በሌላውም አለ ሊቅና፣ አርዮስም ሊቅ ናቸው፣ ንስጥሮስም ሊቅ ናቸው በሊቅነት ደረጃ። ስለዚህ ቅዱስ የሚለው ከሊቅነት ወደ ሊቅነት ወደ ቅድስና ካልተቀየረ የእውቀት ተሸካሚ ወይም የጋን መብራት ነው የሚያሰኝ እና ቅዱስ እንድትባሉ ነው። አሁንም ደግሞ አለሁኝ መጽሐፍ ቅዱስ ስናነብ አጠቃላይ የቤተክርስቲያኒቱ የምትጠቀምባቸውን መጽሐፍ ስናነብ ሊቅ የሚል ምንም ብዙም አናገኝ ቅዱስ ነው። ቅዱስ እግዚአብሔር፣ ቅድስት ማርያም፣ ቅዱስ ቄርሎስ፣ ቅዱስ ጴጥሮስ፣ ቅዱስ ሚካኤል፣ ቅዱስ ገብርኤል። ስለዚህ እንደነ ቅዱስ ሚካኤል በንጽህና በቅዱስና ቤተክርስቲያንነት የምትኖሩ እንደነ ቅዱስ ጴጥሮስ የምትኖሩ ነው የሚሆነው። ስለዚህ እናንተን ቤተክርስቲያኒቱ ዛሬ ስትጠራችሁ እንደ ቅዱስ ጴጥሮስ የቤተክርስቲያን አለት መሰረት እንድትሆኑ ነው። እንደ ቅዱስ ጳውሎስ የቤተ ክርስቲያን መዶሻ እንድትሆኑ ነው። እንደ ቅዱስ ሙሴ ቤተ ክርስቲያኒቱን እንድታሻግሩ ነው የተፈለገው። እንደ ቅዱስ እያሱ ፀሐይ እንድታቆሙ፣ በጠላት ላይ ደግሞ እንደዚሁ እንድታደርጉ ነው። ቤተ ክርስቲያኒቱን እንደ መድኃኒታችን እንደ ኢየሱስ ክርስቶስ ደግሞ ፍጹም የቤተ ክርስቲያናችሁን ፍቅር እንድትገልጹ ነው የተመሰረተው ይሄ ትምህርት ቤት። ስለዚህ በዚህ ልክ ጸንታችሁ እንድትማሩ አብረን ቤተ ክርስቲያኒቱን እንድናግዝ ዛሬ በዓለማችን ላይ ዓለም ዛሬ በዚህ ቤተ ክርስቲያን ላይ አይኑን ጥሏል። ሁሉም የምናየው ነገር ነው። የቀረች እች ናት። ከዓለማችን ከኢየሩሳሌም ቀጥላ መጀመሪያ ያመነች ጥንት ቤተ ክርስቲያን ናት። የኛ ቤተ ክርስቲያን ከአህዛብነት አይደለም የመጣች። ከህገ ልቡና ወደ ህገ ወሪት፣ ከህገ ወሪት ወደ ህገ ወንጌል ነው። ከሃይማኖት ወደ ሃይማኖት ነው። ሌሎች የዓለምን ክርስቲያኖች ስናጠና ከኢየሩሳሌም ውጭ ያሉ ክርስቲያኖች ከሀዛብነት ነው የተመለሱ። ስለዚህ ጥንታዊ ታሪካዊት መሰረታዊት ቤተ ክርስቲያን በእናንተ ነው ጸንታ የምኖረው። እኛ እንግዲህ ዛሬ እዚህ ደርሰናል፣ እዚህ አድርሰናል። እኛ አልምተንም አጥፍተንም ሊሆን ይችላል። መሰምትኑ ያለ ቀንበሩ ያለ ከእናንተ ላይ ነው። ቅድም የጠቀሱት ጥቅስ ተመሃሩ እምኔየ እስመ የዋህ አነ ወትሑት ልብየ፣ እየሰማችሁ ነው ሊቃውንቱ፣ ወትረክቡ ዕረፍተ ለነፍስክሙ ካለ በኋላ ንስኡ አርዑትየ ላዕሌክሙ፣ ቀንበሬን ተሸከሙ ነው። እና በማቴዎስ አስርም ጌታ ተናግሯል። ደሞ በሌላው አ በሌላ በማቴዎስ አስር ምን አለ ወና ሐናፊ የነወክሙ ከማባግ ማይከለ ምንድን ነበር ማይከለ፣ ተኩላት ጫካ ውስጥ እገባላችሁ ማለት አይደለም። ተኩላኛ አስበሳችሁ ምን አንዱ አንዱን ይበለዋል እንጂ ጫካ ዱር ገብታችሁ የራባ ገብታችሁ ቀበሮ ያባረራችኋል ተጠንቀቁ ማለት አይደለም። ይልና ኩኑ ጠይባ ነ ከማሩ የምድር ወይ ውሃ ነ ከመረግ ቢላል፣ ወደ መጀመሪያው ደግሞ ውሃው ወሙ ስልጣን ዘከማ ወስ ወይ ቁጥሎ ማይሰራ መጻይልና ዶያ ነፈውሱ ይላል። አግዙኝ ዶያ ነፈውሱ ሙታን አንስሁ በሀሳብ የሞተውን ነው፣ የሞተውን ማንሳት ያው ጸጋ ያለው ነው። የሞተም ያስነሳ የተከበረም ያስነሳ አባቶቻችን ጸጋ አለ። የተከበረ ያስነሳ አለ፣ የሞተ ያስነሳ አለ፣ የተረሳ እኔና እናንተ ግን እዚያ ጸጋ ስላልደረስን ሙታናንሱ በስ በሀሳብ በሐሳብ በአለመማር በድንቁርና የሞተ ሕዝብ ያንን ማንሳት። ለለምጽ አንጽሁ አጋንን ታውጹ በከንቱ ዘነሳይኩም በከንቱ ሀቡ በጸጋ ዘነሳይኩም በጸጋ ሀቡ ይታጥሬው እያለ ይጠይቃል እግዚአብሔር ያስተምራል። ስለዚህ ከናንተ እንደኔ እንደወንድም የመመክረው አምስት ያህል ቁም ነገሮችን መማር ግዴታ ይሆናል በአሁኑ ሰዓት። አንደኛ የመጽሐፍ ቅዱስን ባህሪ ማወቅ ግዴታ ነው። ከትርጓሜው ከትርጓሜው ሁለተኛ ነው ዜማው፣ ሁለተኛ ነው ቅዳሴው፣ ሁለተኛ ነው ሰዓታቱ፣ ሁለተኛ ነው ቢሮው፣ ሁለተኛ ነው የሻሹ ካባው የዚያ ሴሬሞኒ ነው። መጀመሪያ እየተበላን ያለን መጽሐፍ ቅዱስ ልጆቻችን ስርዓት ይዘን አላስተማርናቸውም። ጥሬውን ጥሬ ካለ አንድ እናት ቤቷ እንጀራ ልትጋግር የምትችለው ቤቷ ምን ሲኖር ነው? መጀመሪያ ጤፍ ሲኖር ነው። ያ ከተፈጨ በኋላ ያንን ዳቦ፣ እንጀራ፣ ጠላ ማድረግ ያቅታት። መጀመሪያ ጥሬውን መያዝ አለባቸው፣ ስንዴ መያዝ አለባቸው። ስለዚህ መጽሐፍ ቅዱስን በደንብ ምዕራፉን ቁጥሩን። መናፍቃን ፈልተዋል። እያንዳንዱ መናፍቅ የምናየው ፈነጨ መናፍቅ የዚት ቤተ ክርስቲያን አባል ተከታይ የነበረ ነው። በ350 ዓመተ ምሕረት ቤተ ክርስቲያኒቱ ብሔራዊ ሃይማኖት ብላ አውጃ ነበር። ዛሬ ስንቱ ነው? ማነው እያወራሁ እኔ? ጉባኤ ሲነገር እግዚአብሔር ቃል ሲወራ ሲሰማ እሱ ብቻ ነው የሚሰማው። ሌላ ከገባማ ገብቷል ማለት ነው። ስለዚህ አንደኛ መጽሐፍ ቅዱስ እንድታውቁ በእግዚአብሔር ስም በቅዱስ ሚካኤል ስም እጠይቃለሁ። ሁለተኛ ደግሞ ትርጓሚውን በስነ ስርዓት እንድትይዙ። ትርጓሜ ለመማር አስር ነገሮች፣ አንድ ተማሪ ትርጓሜ የተማረው ካለ አስር ነገሮችን ቢያንስ መያዝ አለበት። ምስጢሩን፣ ትርጓሚውን፣ ኃይለ ቃሉን፣ ንባቡን፣ ሀተታውን በመጨረሻ እንደዚህ እያለ ሄድና እኔን ይህ ነገር ምን ያስተምረኛል፣ ይህ ቃል እኔ እንዴት እማረዋለሁ፣ መጨረሻው እኔ የተማሩትንስ ለእነዚያ እንዴት አድርጌ አስተምረዋለሁ የሚለውን ካልያዘ እንደተማረ አይቆጠርም። ሁለተኛ አምስቱ አእማደ ምሥጢርን ጥንቅቅ ብጥር ቁልጭ አድርጋችሁ በተጻፈው ልክ መማር ግዴታችሁ ነው። በዚህ ልክ መምህርን በዚህ ልክ ያስተምሯቸው። በጣም በጣም እንደ ድሮ ባለ ሳይሆን የተሻለ ነገር የተሻለ። የድሮ ሰው በነገሩት ያምናል፣ በነገሩት ይኖራል፣ በነገሩት ይመገባል። ዛሬ ግን እንዴት፣ ለምን፣ መቼ፣ ለምን ይላል። ሶስተኛ ደግሞ ስርዓተ ቤተ ክርስቲያንን ጥንቅቅ አድርጋችሁ እወቁ። ስርዓተ ቤተ ክርስቲያንን ማን ነው የመሰረተ? አልሁትኛ አንዱን ሊቃ አንድ ቀን ነው አይ፣ ሰለስቱም የተናቸው ኢትዮጵያውያን ሊቃውንት ናቸው አለ። ብዙም አይደለም፣ ብዙም ስላልተማረ አልተሰማኝም። ስርዓተ ቤተ ክርስቲያንን የሰራ እግዚአብሔር ኢየሱስ ክርስቶስ ነው። ሶስት ታላላቅ እግዚአብሔር ኢየሱስ ክርስቶስ መሰረቱን ጣለ፣ እነ ቅዱሳን ሐዋርያት ግርግዳውን ገረገዱት፣ ሁለቴቱን ገጣጠሙት። ሊቃውንት ደግሞ ቀለሙን ነው መጨረሻውን ነው። ስለዚህ ወንጌሉ ይህንን ነው የሚያስተምረን። ውሃቦም ስልጣን ዛሬ ካህናትን ዲቁና ቅስና ሲሾሙ አባቶቻችን በቃል ይባርካሉ በእጅ ይባርካሉ። ይሄ ከወንጌል ነው። ስለዚህ ስርዓተ ቤተክርስቲያንን ጥንቅቅ ብጥር ቁልጭ አድርጋችሁ እንድትይዙ እንድትማሩ እመኝላቸዋለሁ። ስለዚህ ሰባቱ ምስጢራተ ቤተክርስቲያንን ከዚያ ሲቀጥል የመጨረሻው የቤተክርስቲያናችሁን ታሪክ ከየት ተነስታ ከየት ደረሰች፣ ምን ፈተና ገጠማት፣ ወደፊትስ ምን ይገጥማታል። አንድ መምህር ማለት ባለራእይ፣ ባለትንቢት፣ ባለምሳሌ፣ ባለሱባኤ፣ ባለጸሎት፣ ባለተግሳጽ ነው። አንድ የቤተክርስቲያን መምህር ስምንት ነገሮችን አሟልቶ ነው ማስተማር ያለበት። ባለ ራእይ ሊሆን ይችላል መተንበይ አለበት። ወደፊት ሱባኤ ማያት አለ መያዝ አለበት። መገሰጽ አለበት። ማስተማር አለበት። መምከር አለበት። መናዘዝ፣ መባረክ አለበት። ሙሉ ነው መሆን ያለው። ጎደሎ አይደለችም ቤተክርስቲያናችን። ስለዚህ በዚህ ልክ እንድታስተምሩ የዛሬ አበባዎች የነገ ፍሬዎች ይላሉ። በዘመናዊ የዛሬ ተማሪዎች የነገ ሊቃውንት እንድትሆኑ እመኝላችኋለሁ። ትምህርት አያልቅም። ትምህርት የጨረሰ እግዚአብሔር ብቻ ነው። ተምረን የማንጨርሳቸው፣ አመስግነን የማንጠግባቸው አይተን የማንጠግባቸው ነገሮች አሉ። ተምረን የማንጨርሰው እግዚአብሔርን ቃል ነው። አመስግነን የማናበቃለት እግዚአብሔር ነው። አመስግነን የማንጠግባት እመቤታችን ብቻ ነው የማንጨርሰው እና፣ ስለዚህ ትምህርት የእድሜ ልክ ስለሆነ በየጊዜው ከሁኔታው ከአካባቢው፣ ከጊዜው መማር ኩኑ ጠቢባነ ለዚህ ነው የሚጠቅመው። እና ስለዚህ ጠንክራችሁ በርትታችሁ ቤተ ክርስቲያናችሁን ደግሞ ዛሬ አባቶቻችን እየተራቡ ነው የተማሩ እየተጠሙ ነው የተማሩ እየለመኑ ነው የተማሩ ዛሬ ግን በጣም ምመናን ተደራጅተው የቤተ ክርስቲያን ችግር ገብቷቸው ልጆቻቸው እንዳይራቡ ካህናት አባቶቻቸው እንዳይራቡ እያስተማሩ ስለዚህ የቤተ ክርስቲያኒቱ መምህራን በሶስት ነው የሚመደቡ። ክቡራን አባቶች ለልጆች እንድነገር እናንተን ማስተማር እንዳይሆን ቤተ ክርስቲያኒቱ ሶስት አይነት መምህራን ናቸው ያሏት። ቅድም እንዳልሁትም መምሩም ኢየሱስ ክርስቶስ ነው። ኢየሱስ ክርስቶስ ያላስተማረበት ቦታ ያላስተማረበት ጊዜ ያላስተማረው የህብረተሰብ ክፍል አንዳችል ሶስት ዓመት ከሶስት ወር ሲኖሩ ትናንትና እንደውም እየተማርና ምኝታ ቤት ገብቶ ያስተማረበት ክፍል አገኘሁ። ምኝታ ቤት ገብቶ እግዚአብሔር እያስተማረ በጣም ግርም ይለኛል። እና የአውደ ምረት መምህራን፣ የጉባኤ መምህራን፣ የሰፈር የመንደር መምህራን አሉ። ትልቁ ሁሉም ትልልቅ ናቸው። ሁሉም አውደ ምረትን ማስተማር ማምረት ነው። ይሄ ሶስ ስራ ነው እንግዲህ ሰው አሁን የምንድን መምህር የሆኑ ከሶስቱ አካላት ሊቃውንቱ መስክሩ መምህራችን አሁን እንትኔ ዛሬ የምን መምር አድርገን ነው የሰየም ናቸው የጉባኤ ሁሉንስ መማ ማስተማር ይችላሉ። እንደማን እንደማን ሆኑ? ማነው አብነታቸው? ተመሃሩ ምኔ ሶስቱንም ማሟላት ይችላሉ። አውደ ምሕረት ማስተማር ይችላሉ። ሰፈርም ወርደው የታመመውን፣ የደከመውን፣ የተራበውን፣ ያዘነውን ልጆች ሲዳሩ ልጆች ሲታመሙ እነዚህ ምመናን አባቶቻችን ሲጠሩ ይህንን እግዚአብሔር ምኝታ ቤት ድረስ ገብቶ ትናንት ጥቅስ አገኘ ነው ወንጌሉ ላይ እንዳስተማረ ያላስተማረው ቦታ ያላስተማረበት የህብረተሰብ ክፍል ያልዳሰሰው ነገር የለም። ስለዚህ ሁለገብ መሆን ተገቢ ነው፣ ሁለገብ መሆን ተገቢ ማለት ነው። አንዳንድ መምህራን አውደ ምረት ብቻ እንትን ጉባኤ ቤት ብቻ ነው የሚገኙ ልክ እንደኔ ማለት ነው፣ ተዘግተው ይሁን እሱም ግን መሆን ያለበት አውደ ምረትን መገኘት ሰፈርም ወርዶ ልጆችን ማጽናናት አባቶችን አይዟችሁ ማለት ሽጋ ሽማግሌዎችን፣ ወጣቶችን በተለይ ሰንበት ትምህርት ቤት ላይ በተለይ ወጣቶች ላይ እግዚአብሔር ምንድን ነው ያለ ሲናገር ልጆች ናቸው መማር ያለባቸው ወደ እኔ ይምጡ ነው ያሉ። ስለዚህ እኔ በዚህ መልእክቴ የልጅነት መልእክቴ ይህ ነው፣ ሁልጊዜም በህይወት እስካለን ድረስ ጉባኤውን በምናበረታታበት በሚታገዝበት መንገድ ምንም አቅም ባይኖርም አብረን ማንም የምንም ሳይሆን የቤተክርስቲያኑ ጉባኤ ነው የሚካኤል አይደለም የአቦ አይደለም የገብርኤል አይደለም የኢየሱስ ክርስቶስ ወይም የቤተ ክርስቲያን ጉባኤ ስለሆነ የገሌ ነው የገሌ ነው የእናንተ ነው የእነሱ ነው ሳንል ጠንክረን እንድናስተምር፣ ፍሬ እንድናፈራ፣ ለሀገራችንም ለቤተ ክርስቲያናችንም የሚጠቅም ትውልድ እንድናፈራ እሱ እግዚአብሔር ይርዳን። ቅዱሳን መላእክት ክንፋቸውን ዘርግተው እዚህ የሚካኤል ስር ናቸው ያላቸውና ይገርመኛለን የመጀመሪያው እንደውም የስብከተ ወንጌል የወንጌል ተማሪዎች ብለን አስተማሪዎች ብለን የምንመዘግባቸው በመጽሐፍ ቅዱስ ቅዱሳን መላይክት ናቸው። ቅድም ያልሁት ወንጌልን ያልተማረ አካል የለም ወንጌል ያልተነገረበት አካል ስለሌለ እነሱ እነ ቅዱስ ሚካኤል እነ ቅዱስ ገብርኤል እዚህ፣ ይሄ ትልቅ ቦታ ነው። በላይ ክንፍ በታች ክንፍ ሆነው ይጠብቁን፣ ጉባኤውን ያስፋልን፣ በረከተ መምህራንን፣ በረከተ ሊቃውንትን ያድልልን። እንደ ቅዱስ ቄርሎስ እንደ ቅዱስ ዮሐንስ አፈወርቅ እንደ ቅዱስ እስጢፋኖስ ያሉ የቤተ ክርስቲያን ሰይፍ የሚሆኑ ሊቃውንት እንደሚፈሩበት እንደሚወጡበት ምኞቴ ነው፣ ጸሎቴም ነው። ዛሬም በተደረገው ነገር ደስተኛ ነኝ። እግዚአብሔር ያክብርልኝ።